ሻንጣ ላይ ደግሞ ቦታ ያጣብቡብኛልና፣ አስ እያየኋቸው አልፋቸዋለሁ ማለት ነው። በጣም ነው የሚያምሩት እንደምታዩት ማለት ነው። ታሉ እሽትሩ ወይን መካን ታላችሁኝ። አቡ 50 ማለት ነው። አቡ 50 ነው። የሚያማምሩ ናቸው። 5 ብር ከ50፣ 5 ብር ከ95 ናቸው ማለት ነው። 5 ብር ከ95፣ 5 ብር ከ50፣ እንደየንትኑ ይለያያል ማለት ነው። አለ ምሳሌ ይህ አስራ አንድ ብር ከሀምሳ ነው። የባህር ሱፉም አስራ አንድ ብር ከሀምሳ ነው። ይህን ይመስላል እንግዲህ። ወደዛ ደግሞ የህጻናቶች መጫወቻ ነው ይሄ። ወደ እዚህ ደግሞ የአበባ ቦታ ነው ማለት ነው። ሚጣ ወደ መጫወቻው ቦታ እየተጓዘች ነው። እምቢ ብላኛለች ምንም ማድረግ አልችልም። ቦግ ቦግ የሚለውን ነገር ልግዛ ስላት እምቢ ያለች ፈራቸው። ግን እየሄደች ነው ወደዛ መጫወቻ የዘንድ ተደያለች። ስንሸቅላቸው ትፈራቸዋለች ይችም እንዴት ምን ትሽከረከረው? ይች እንዴት ትደልቃለች ግን እንዴ ያለሽ ማለት ነው። ልጅቷን ወድም ማለት ለማንኛውም እነዚህ ልዝጋቸውን አላሳያችሁ። ያማምራሉ እያቸው ግን የሚጣ ፍላጎት አይደሉም ማለት ነው። በቃ ያኔ ፈራቻቸው። ይቺ ደግሞ አርነብ ትመስላለች እናት መሰል ግን ይቺ ደግሞ ትአካዲ ዝያት ይመጣል፣ ሰውየው ይቺ ደግሞ ሳይክል ናት ማለት ነው። የነዳሽ ነው እንደው የምታውራት ሚጣ በጣም ነው።

ምን ያስጠላል? እዚህ ሀገር እኮ አይዲ መብትሽ ነው። ወንደ ኢትዮጵያ የመቀረጥ መብት አለሽ። አይዲ አትከለከይም። ታልገዛሽ ሱቅ ምን ታደርጊያለሽ? አትባይም፣ አትገዥም። እና ታዲያ ፈራሽ መጫወቻውን እንደሆነ ምን ታደርጊያለሽ? ጠንካሴ አሁን ወደታች እየወረድን ነው የምንሻገረው። ወደ እዚሁ ነው ወደ ጫማው ቦታ ማለት ነው። ወደ ጫማው ቦታ መጣን። አሁን ጫማ ፈልጊ ውዷ፣ ወይ ጫማ ፈልጊ የለ ጫማ፣ ጫማ፣ ነይ፣ ነይ ጫማ እንፈልግላንች። በዚህ እሑድ እንደምታወቁ ጫማው ቦታ ገባን ማለት ነው። አዎ ጫማው ቦታ አቦ፣ ሀምሳ በነገራችን ላይ እንደ ድሮው አይደለም፣ ቄሌ ተብሏል፣ እንደ አዲስ ተረታትቦ ምናምን። ጫማም አሪፍ አሪፍ ጫማች አሉ። እንግዲህ ብራቸው ይቺ አስራ አምስት ብር ናቸው ማለት ናቸው። አስራ አምስት አስራ አምስት ብር ናቸው ጫማዎች፣ እንዲሆኑ አሪፍ አሪፍ ናቸው። ነገራች ላ፣ ነይ ሻንጣ እዚህ እስኪ፣ የስራ ሻንጣ ነበር የምንፈልገው ግን የስራ ሻንጣ